የቀድሞ ዘፋኝ የነበረው ጥበቡ ወርቅዬ የአሁኑ ዘማሪና ፓስተር ቸርች ውስጥ ምንድን ነው ያለው? ስለ ነቢያት ምንድን ነው ያለው? ጳውሎስ የጻፈው እቅፍ ክብር ይገባቸዋል የሚለውን አውድ ባልጠበቀ በኔጌቲቭ ነቢያትን በማስመልከት ዝምታውን የሰበረው የቀድሞ ዘፋኝ የአሁኑ ዘማሪና ፓስተር ጥበቡ ወርቅዬ ፓስተር ጥበቡ ወርቅዬ ወደ ጌታ በመምጣቱ በጣም ደስተኛ እንደሆነ ጨምረም አልፎም ደግሞ በቀርበው በቴሌቪዥን መስኮት ላይ ጌታችን ኢየሱስ ክርስቶስን በመመስከር በርካቶችንም ያስደመመ ነበር። ጥበቡ ወርቅዬ ለጌታ ያለው ፍቅር ልዩ እንደሆነ እና አንድ የተነግቶ ዘፈን በቃኝ ብሎ የዓለም ዝና ትቶ ጌታን እንደተከተለ የምታወስ ነው። ሁሉን ነገር ጥሎ በቃኝ ብሎ ነው ወደ ጌታ ቤት የመጣው። ጥበቡ ወርቅዬ በመድረክ ላይ በጣም በሚገርም ሁኔታ የምዘምራቸው የምሰራቸው ወርሺፖች በርካቶች እንደተደሰቱና እንደተነኩበት ጭምርም ነው። ጥበቡ ወርቅዬ በዘመናችን እግዚአብሔር ከምጠቀምባቸው ሰዎች መካከል አንዱ እንደሆነ ጭምርም የአደባባይ መረጃዎች እንደሆኑ በርካቶችም ስገልጹም ተስተውሏል። ታዲያ ጥበቡ ወርቅዬ ስምሆኑን ምንድን ነው ያለው? ነቢያቶችን የተነሱበትን ወይም የጸጋ ስጦታቸውን ሳይሆን ተቃውሞ ያሰማው ድርጊታቸው ልክ አይደለም፣ እግዚአብሔር የሰጠውን ጸጋቸው ላይ ራሳቸው ከራሳቸው ያመጡት ጸጋ አስመስሎ መስራት የለባቸውም። እጀባውና የተለያዩ ነገሮች ከአገልግሎት ከመንፈሳዊ ልምምድ ውጪ ወጣ ያሉት ልምምዶችን የሚያደርጉት ልክ አይደለም በማለትም ነው ቸርች ውስጥ ያነሳው እንጂ፣ እንዲህ እገሌ ሀሰተኛ ነው፣ እንዲህ እገሌ መጥፎ ነው ብሎም እንዳልደመደመ ጭምርም ወንድማዊ ምክር እንዳስተላለፈ ጭምርም ነው። በስብከቱ የወጡት መረጃዎች የሚያሳዩት አንዳንዶች ጥበቡን ቅናት ሆኖሉታል። ጥበቡ ቅናት እንደሌለበት የአደባባይ መረጃ ነው። ዓለም ላይ ሳለ ያን ዝና ሁላ መልካም ነገሮችን ትቶ ጥሎ የመጣው ጥበቡ የዝና ጉዳይ የለበትም። ሌሎቹማ ሀሳባቸውን በብዛት የሰጡት ጥበቡን ቅናተኛ የሚሉት ሰዎች ላይ። ጥበቡ ቅናተኛ ቢሆን ኖሮ ዛሬ አለምን ጥሎ አይመጣም ነበር። ምክንያቱም ጌታ ቤት ሆኖ ከመነገድ አለም ላይ አንደኛውን ቦታ ለይቶ መነገድ ይሻላል በማለት ነው። በርካቶችም የገለጹት ጥበቡ ወንድማ የምክር እንዳስተላለፈ ጭምርም ነው የወጡት መረጃዎችን የሚያሳዩት በማለትም አብዛኞቹም ሀሳባቸውን እያነሱ ይገኛሉ። ሚኪ ነኝ፣ አብሬያቸው ቆየሁት። ሚኪ ታቦንፎን ሰብስክራይብ በማድረግ ቤተሰብ የሆኑ ሰላም ቆዩ ልኝ